ቸሎ ከጨዋታው በኋላ አወራሻለሁ ብይሻል። በመጀመሪያ አፉ በሉ መብራት ጠፍቶ ቢኔ ቆዮት ይሄ ቪዲዮ በደንብ ኮፒ ሊንክ ይደረግ። ይህንን ወያ ላይ ማሳረፍ ኃላፊነት እኛ ላይ ወድቋል። ከዚህ በኋላ ዝርዝር ሳንቲሙን ሰጥተን ወደ ታክሲ እንመልሰዋለን ነው። ምን ፒኤስጂ ማምና አንተ ሳይቀር ዓለም እየሶራ ሲጨፍር እንቅጥቅጥ ያዝበት ያለው ቼልሲ ስታንፎርድ ብሪጅ ላይ ዘንብ ባህል ኤምሬት ሄደህ ትጠለላለህ። ስለ ሊቨርፑል ግን እናውራ እማዬ ምን ሆኖ ነው ሆድሽ ያበጠዋለች? ማናት እችቴም። ኧረ ሊቨርፑል እመልሱልን። ፎሎ ማድረግ እንዳይረሳ። ሀገሬ ውስጥ ያላችሁ የአርሰናል ደጋፊዎች አንዴ ሰብሰብ በሉ። ከጨዋታው በፊት አስቀድሜ ሶስት እውነታዎችን ልንገራችሁ። ከሁለት ቀን በኋላ እሑድ ዕለት ቼልሲ አርሰናልን መሐን እስኪሆን ድረስ ሲደበድበው የምታጡትን ሶስት ወሳኝ ነገሮችን በግልጽ ላሳውቃችሁ። አንደኛ፣ ከተከታያችሁ ከቼልሲ ጋር ያላችሁ የነጥብ ልዩነት ከስድስት ወደ ሶስት ዝቅ ይላል። ሁለተኛ እንደ አባታችሁ የምትፈሩት ማንቸስተር ሲቲ ከሰባት ነጥብ ወደ አራት ነጥብ ዝቅ ይላል። ምክንያቱም ሊድስን ነው የሚያገኘው፣ ሊድስን በእርግጠኝነት ማንሲቲ ያሸንፋል። ሦስተኛውና እና የመጨረሻው ነገር ሁለት የፕሪሚየር ሊግ ተፎካካሪ ክለብ ይኖርባሃል። ወያላው እየነገርኩ ነው። አርሰናል ደጋፊ ውላ ቅድሚያ ተዘጋጅ፣ በኋላ እምቧ ከርዮ ብሎ ማልቀስ ምንም አይሰራለህም። ቸልሲን በማይሆን ሰዓት ነው ምገጥመው ሁርለት በማይሆን ሰዓት ማንም ሊደራደረው በማይፈልግበት ሰዓት ላይ ቼልሲ ሜዳው ድረስ መጣ። ይህ በጣም ትልቅ ንቀት ነው። ለመጨረሻ ጊዜ ልድገምላችሁ አርሰናል በቼልሲ እሁድ ዕለት ሶስት ነጥብ ሲወሰድብህ 50% ፐርሰንት የፕሪሚየር ሊግ ዋንጫ ተስፋ ይዋዥቃል። ምንም ጥርጥር የለው። አልሞትንም እንግዲህ የተረፈችንን ቋጠሮ ሰብሰብ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሮ

በቃ እንትን ትላለህ፣ ይደርስባችኋል፣ ምናምን ትላላቸው። ኧረ ተው ቼልሲ ቼልሲ፣ ልንገራችሁ ዘንድሮ ቶፕ ፎርስ ገብቶ ከጨረሰ ትልቅ ስኬቱ ነው። ዘንድሮ የምሬ ነው ምላችሁ፣ ቶፕ ፎርስ በቃ ገብቶ ከጨረሰ ዘንድሮ ትልቅ ስኬቱ ነው። እንዲህ ምንሆናችሁ ነው? በታሪክ እኮ አይገናኙም እኮ አንገናኝም እኮ ከቼልሲ ጋር። ቼልሲ በጣም ብዙ ነገር ይቀሯል፣ ብዙ ነገር። አሰልጣኙ ጥራት የለውም፣ ተጫዋቾቹ በደንብ መሰራት ይጠበቅባቸዋል። የሆነ ተጫዋች ሰብስቧል ግን በደንብ በቀይ ኦርጋናይዝ መደረግ ምናምን በጣም ይቀረዋል። ቼልሲ እንቲ ሁለተኛ ላይ ሆኖ እኛ አንደኛ ላይ ሆነን አንደኛና ሁለተኛ የሚያደርጉት ጨዋታ ተባለ እንጂ፣ አረ ቼልሲ ምን ሆናችሁ ነው? አርሲዎች ምንም የሚያደነጋግጥ ምንም ነገር የለም። እንደ ኖርማል ጨዋታ ልክ ከበርንሊ ጋር ልንጫወት ስንል እንደምታደርጉት አይነት ሩቲን ነው ማድረግ ያለብን። አርሲዎች ሌላ የተለየ ነገር ምንም አያስፈልግም። እንደዛ ግን ወደ ጨዋታው እንገባለን፣ ቼልሲንም ዋጋውን ሰተን እንመለሳለን ማለት ወደ ሜዳችን። አለቀ። ቀጣይ ለብሬንትፎርድ እንዘጋጃለን። በቃ አርሲዎች ሌላ እኮ ምንም የለም። ረ እናንተ ግን በጣም በጣም ትገርማለህ። ቼልሲን ቼልሲን ለኛ እንደዚች አይነት ሸርቶችም በየክለብ በፈለጋችሁት አይነት ክለብ የምትፈልጉ ከሆነ አሁንም በጣም ጥቂት ቀን የቀረው በጣም በጣት የሚቆጠሩ ቀናት ነው የቀረው። ላ 25 ሚሎ ፕሮሞኮድ ሊጠናቀቅ እየገባችሁ ባዮ ላይ ባለው ሊንክ እየገባችሁ ኦርደር ማድረግ ትችላላችሁ። እድሉ እንዳያመልጣችሁ ለራሳችሁ ማንኛው ይህም ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ እዚህ እየጸለይ አርሰናል የሚባል ቡድን የአርሰናል ደጋፊዎች አላችሁ? የአርሰናል ደጋፊዎች የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። የአርሰናል ደጋፊዎች አላችሁ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው አየው ከዛ አርሰናል ሲጨፍር አየው። ማንም የቼልሲ ደጋፊ ኮፒ ሊንክ ሳያደረግ እንዳያልፍ። ና ሁላችንም ስታንፎርድ ብሪጅ ላይ እሑድ አንድ ሰዓት ተኩል ከአርሰናል በጣም የሚጠበቅ ጨዋታ እንዳለን ታውቃላችሁ እና ኮመንት ላይ ስለስንት እናሸንፋለን ማለ ስለስንት እንሸንፋለን ስለስንት እናሸንፋለን ብለያዝ። አርሰናል በአሁኑ ሰዓት በጣም አስፈሪ ቲም ነው እየሆነ ያለው። በጣም አስፈሪ ቲም ነው ግን እንዴትም ቢሆን እንዴትም ቼልሲ ስታምፎርድ ብሪጅ ላይ በሜድ ሰምቶ አያቅም ነው የምልህ። ሰምቶ አያቅም ሰምተራችኋን አያቅም በምንም ታሪክ እና እስከ ዛሬ ድረስ ስታምፎርድ ብሪጅ ላይ ባለ ጨዋታ በሙሉ ብልጫ ያለን እኛ እኛ። አይሰማህም ቼልሲ፣ እንዴትም ሞክ እንዴትም ምንም ልትሆን ትችላለህ፣ ግን አይሰማህም በቃ ዲሰማ አይችልም ነው የምልህ እና ያው በአርሰና አስተናግደን መተናል። አሁን ደግሞ የአርሰናል እናስተናግዳለን። ስለስንት እንደምናሸነፍ እስኪ ኮመንት ላይ ሁላችንም ኮሬክት ስኮር እንገምታለን? ሃንሲ ፊሊክ ባለፉት ሻምፒዮንስ ሊግ ላይ ካደረጋቸው ባርሳ ቤት 18 ባየር ሙኒክ 18 በድምሩ 36 ጨዋታዎች ለመጀመሪያ ጊዜ ትላንትና ቼልሲ ላይ ነው ጎል ሳያስቆጥር የወጣው ከ36 ጨዋታዎች በኋላ ለመጀመሪያ ጊዜ ማለት ነው እና እኔ ካሉብን ሁለት ትላልቅ ጨዋታዎች ከባርሰሎና ና ከአርሰናል ጨዋታ ቀደሜ ነው ለእሳቸው ክሬዲቱን የሰጠሁት ምክንያቱ ደግሞ ምን መሰላችሁ ኤንዞ ማሪስካ ትልቅ ጌም እንዴት መጫወት እንዳለበት ከትልቅ ቲም ጋር እንዴት መግጠም እንዳለበት በደንብ የሚያውቅ ማናጀር ነው አሁንም ድረስ ሌሎች ትላልቅ ቲሞች እንደሚቸገሩት ከሎብሎክ ቲሞች ጋር ይቸገራል ግን እመኑኝ በእርግጠኝነት በጊዜ ሂደትና በ ጊዜ ቆይታዎች ውስጥ ለነሱ መፍትሄ ያመጣና ኮንስስተንት የሆነ አሸናፊነት ያለውን ቲም እንደሚገነባ ምንም ጥርጥር የለኝም። እና ብቻ በእርግጠኝነት ምነግራችሁ ለአርሰናል ቀላል ጨዋታ አይሆንለትም የእሁዱ ጨዋታ። ስለ ጨዋታው ከባድ እንደሚሆንበት ቀድሜ ነው ምነግራችሁ። ማርክ ኩኩሬላ በቅጽል ስሙ ማን እንደሚባል ታውቃላችሁ? የዓለማችን ቁጥር አንድ ሌፍት ፉልባክ ነው። በቃ ስለ ከሱ የተሻለ ሌፍት ፉል ባክ አመጣልሃለሁ ምትል ከሆነ አምጣውና እናውራ። ስለ ማውራት ይቻላል፣ ችግር የለም፣ አያሳስብ አያሳስብም። እና ትላንት ብዙ ሰው ያማሌት አለ ያማሌት አለ ምናምን ሲል ነበር። እና ያማል የኩኩሬላ የኋላ ኪሱስ ነበር ትላንት። እና ያው ኩኩሬላ እንደዛ ነው አይደል ው ፈገግ እያለ ነው እንደዛ ነው ማለት ነው። ትላንት ያማል የኩኩሬላ የኋላ ኪሱስ ነበር። እና ለዛ ነው ያላያችሁት። ያው ኩኩሬላ ይቅርታ ይጠይቃል። አዎ ይቅርታ እየጠየቀ ነው እና ብቻ ኩኩሬላ ሁሉንም እነዚህ አሉ የተባሉ የቀኝ መስመር አጥቂዎችን ገጥሞ የኋላ ኪስ ውስጥ ነው የከተታቸው። ማለት ያውላችሁ ሁሉ ምሽት ናቸው። ምሽት እንደማትሉኝ ተስፋ አደርጋለሁ። ባይችሉ ናቸው እንደማትሉ አትሉ ማትሉ ማትሉ እና ብቻ ኮኮሬላ ክላስ የሆነ ተጫዋች ነው። ያው ለማጋነን አይደለም፣ አሁን በሱ ቦታ ላይ የሚጫወት የሚፎካከረው ተጫዋች የለም ስለ በአሁኑ ሰዓት የለም። ኮኮሬላ የሚፎካከረው ዝም በል ዝም ዝም በል ማንን ልታመጣልኝ እንደሆነ ስለማቅ ማለት ነው። አምጣውና ስለ እሱም ከፈለክ ማውራት ይቻላል፣ ይቻላል። እና ብቻ በኢንዞ ማሬስካ ፊት አውራሪነት ክለቡ እየተመራ ማለት ነው። ትላልቅ ጌሞች እንደማይከብዱት አሁን ቀድሜ ልንገራችሁ። አርሰናል ቀላል አይሆንልም፣ ስለዚህ ተዘጋጅናና፣ በደንብ ተዘጋጅናና እሁድ ተስፋ አረጋለሁ የሆነ ነገር እንደምፈጠር ካልሆነ ግን ምን ብያችሁ ነበረ? ጀመአው ሰበር ዜና አሰልጣኝ ንዞ ማሬስካ ከደቂቃዎች በፊት ስለ አርሰናሉ ጨዋታ ወሳኝ ጋዜጣዊ መግለጫ ሰጥተዋል። ስለ ኮል ፓልመርም የቸልሲ ደጋፊዎችን ልባችንን የሚያሞቅ ቆንጆ ነገር ተናግረዋል። በቀጥታ ነግራችኋለሁ። እናንተ ቪዲዮን ኮፒ ሊንክ፣ ሪፖርት ምናምን አርጉት። አሰልጣኝ ይዞ ማሬስካ ከደቂቃዎች በፊት እንደተናገሩት ከሆነ ኮል ፓልመር ለአርሰናሉ ጨዋታ ጨዋታውን ለመጫወት በቂ ፐርፎርማንስ ላይ ነው ብለው እራሳቸው በአፋቸው አረጋግጠዋል። ጀማአው እጅግ እጅግ በጣም ቆንጆ ቆንጆ ዜና ለቼልሲ ደጋፊዎች ያራዳ ልጆች፣ ዘጭ ጎል እናገባ ነው ማለት ነው። ሌላውን እንቱፈንቶሬ ነው ያወራሁ። ኢንዞ ማሪስካ አይጠቅምም ብዬ ነው ያልነገርኳቸው እንጂ ብዙ ነገር አውርተዋል። ስለ አርሰናል ስኬትና አንደኛ ደረጃ ነው ብቻ። ዋናው ነገር ፓልመር ምናምን ተመልሷል። ኬዙ ሄ ነው ያራዳ ልጆች። ስለዚህ አርሰናል ቸልሲ መፍራት ነበረብህ መጀመሪያው። አሁን ደግሞ መንበቅበቅ አለበት፣ ቦቅ ቦቅ ማለት አለብህ። እግዚአብሔር ካልሆነ ታውቂዋለች። ቼላውነን መልካም ቆይታ፣ እሑድ እንገናኛለን። አክቹዋሊ ነገ ቅዳሜ ነው፣ በቪዲዮ እንገናኛለን። እሑድ ከዊን ከጨዋታው ድል በኋላ እንገናኛለን። ሰዓቱ አንድ ሰዓት ተኩል ነው፣ ሜዳው ደግሞ ከየትኛውም ጊዜ በላይ የስፔኑን ገናና ቡድን ደረማምሶ ቁጭ አረገው ስታምፎርድ ብሪጅ ነው። ታዲያ በዚህ ሜዳ እጅግ በጣም አይቀመሰው በዘንድሮ የውድድር ዓመት መስሜውን ጥጥ ያደረገው አርሰናል መድፉን ይተኩሶ ብሪጁን ይነዳድለው እንደሆን እነ ካይሴዶ ቆመው ያዩ እንደሆን ምሽት አንድ ተኩል እሁድ የሚጠበቅ ነው። ታዲያ ይንን ድንቅ ጨዋታ ጉርሻ ከአስገራሚ ጨዋቶች ጋር ከአስገራሚ የያሻ ብር ሽልማቶች ጋር ከአስገራሚ የማሊያ በሽ በሾች ጋር አራዳ ልጆች በውቢቷ ድሬዳዋ ያራዳ ልጅ ፏ ብለምትውልበት ድሬዳዋ ላይ አስገራሚ ኢቨንት ተዘጋጅቶላል። ብሎሶም ሆቴል የኢቨንቱ ዋነኛ መዳረሻ ነው። እንደምታየው መግቢያ በነፃ ነው። ያራዳ ልጅ እየተገኘ ይህን አስገራሚ ጨዋታ ቼልሲ ካሸነፈ ወደ ሶስት ነጥብ ዝቅ የሚልበት አርሰናል ወደ ዘጠኝ አስፍቶት ነገሩን የሚያከትም የሚያስመስልበት እጅግ በጣም አስገራሚውን ጨዋታ ድሬዳዋ ላይ አይቀርም። የድሬዳዋ ልጆች ኢቨንት ላይ አመልጣችሁ አይገባም። ማሊያ ስትናፉቁ የነበራችሁ ቤተሰቦች ማሊያ በነፃ ይሰጣል። እዛ በጣም አለ። መግቢያ በነፃ ነው። ብዙ አጓጊ ሽልማቶችን የያዘውን ጨዋታ ኑና ታደሙ ይላችኋል። ጉርሻ አራዳ ልጅ ከእናንተ ፏ ብሎ መምጣት ብቻ ነው። ሌላ ነገር የለውም። ማን ያሸንፋል? ሀሳብ አስተያየት፣ ኮሜንት የእናንተ ነው። ሞይሴስ ካይሴዶ፣ ዴክላን ራይስ የትኛው ሲበር ይውላል? እስቲ አሰብ። እሺ፣ የመድፈኛው ቤተሰብ እሁድ ላለብን የዋንጫ ጨዋታ ጽድት ጽድት ያሉ መረጃዎች ወጥተዋል። ኮል ፓልመር ለጨዋታው ይደርሳል ተባለ። ማለት ከቼልሲ ደጋፊ እኩል ነው ደስ የሚለኝ፣ ከቼልሲ ደጋፊ እኩል ነው ደስ የሚለኝ። ለምን ፓልመር ኖሮ እንደምገርፍሽ ስለማቅማ ነው። ምክንያት የለሽም። ባርሳን ስታሸንፍ እኮ ነው በቃ አለ አይደል። ኧረ ባርሳን ካሸነፈን እንችለዋለን ብሎ ካልጋው ተነሳ አሉ። በደንብ አርገን ነው የምንለጥፍሽ። የአርሰናል ደጋፊ እንዴት እንደምናሸንፍ ለምን እንደምናሸንፍ አርቴታም እንደሚያስብ ቪዲዮ ልስራልህ ረዘም ያለ ቪዲዮ። ከዚህ በኋላ ኮሜንት ላይ እና ይህንን ቪዲዮ ቫይራል በማስታት ትነግረኛለህ። አሁን ይህ ቪዲዮ ላይ የምነግርህ ማን ማን ተመለሰ፣ ማን ማን ይጫወታል ነው። ማራምድልህ እንደነገርኩ ኮል ፓልመር ምናልባት ስታርት ላያድግ ይችላል ተባለ። ያበደ ነገር ያበደ ነገር ማ ከእኛ ጋስ ጊዮከሬዝ እና ሃቨርስ የተረጋገጠ አለ አርቴታ አርቴታ ቋንቋውን ከገባህ ባይዘ ማይንድ ጌም ትሮሳርድ ጊዮከሬዝ ሃቨርዝ የሚደርሱ አይመስለኝም። ምናልባት ጊዮከሬዝ ቤንች ላይ ሊደርስ ይችላል፣ ግን ኖኒ ማድዌኬ እስክጫወታቸው ጫወታቸው ደርስ ጓጉቻለሁ። ሃንግማን ልክ እንደ ሃቨርዝ ሰለብሬት ያደረግብሃል። ይህም ተጫዋች ማለት ምንም አላደርኳቸውም ብለህ የምታስብ ከሆነ ለምንድን ነው ሰለብሬት የሚያደርጉብህ? ግብ ስላለብህ እኮ ነው። ሰንዴ ማርኬት ስለሆንክ እኮ ነው። እንደ ኮሞዲቲ እንደ ዕቃ ስለምትገበያያቸው ነው። ተጫዋቾችህን ማለት ተረዳኸኝ አይደል? በሚካኤል ሜሪኖ ነው የምትለጠፈው በሚካኤል ሜሪኖ ማ ኮል ፓልመር ኮልድ ሆኜ ይመጣለው ቢልም ማ ማን ቦይለሩን እናበለዋለን ቦይለሩን እናበለዋለን በስፕሪንግ በስፕሪንክለር ግራሱን ማ ሙቁሃ ነው የምንለቅበት ሙቁሃ ከዛ ትበርጃለሽ ትቀዘቅጃለሽ ከዛ ትቀልጫለሽ ጌሙ ላይ ማ ኢንቴንስ ሃይ ኢንቴንሲቲ ጌም ምንጮትና ሜልት ነው የምታደረግ ዊ አር ዘ ጋነርስ ጀምአው የቼልሲው አሰልጣኝ እንዞ ማሬስካ እንግዲህ ከጨዋታው በፊት ሀሳብ አስተያየታቸውን ለጋዜጠኛ ሰጥቷሉ። ታዳርሳቸውም እንዳሉት ከሆነ አርሰናልን ለማሸነፍ የተቻለንን ነገር በሙሉ እናደርጋለን ያሉ ሲሆን ጀምአ፣ ከዛ በተጨማሪም እጅግ አስደሳች ዜና ለቸልሲ ደጋፊዎች መንገር ችሏሉ። እርሳቸውም እንዳሉት ከሆነ ኮል ፓልመር እንግዲህ ጉዳት ላይ እንደነበር ታውቃላችሁ፣ ለአርሰናል ጨዋታ ዝግጁ ሊሆን እንደሚችል ገልጠዋሉ። ጀምአው፣ ይሄ በጣም አስደሳች ዜና ነው። እንደ አርሰናል ደጋፊ ግን ብትጠይቁኝ እኔ አሁን አልፈራም፣ አልደነግጥም። አይደለም ለሙቅ ለገንፎም አንደነግጥ እምልበት ደረጃ ላይ ደርሻለሁ። በቡድኔ ያለ የመተማመን ከፍ ያለ ስለሆነ ማለት ነው። ለማንኛውም ከዛ በተጨማሪ ኢንዞ ማሬስካ ያነሱት ሀሳብ ምንድን ነው? የአርሰናል የተከላካይ ክፍል እጅጉን ከባድም ናቸው ትልቅም ስራ እየሰሩ እንደሚገኙ ሀሳባቸውን ሰጥቷሉ። ብቻ ምን አለፋችሁ ይህ የተከላካይ መስመር በጣም ሊደነቅ ይገባዋል የሚል ሀሳብ ሰጥቷሉ። ከዛ ውጪ ግን ጨዋታውን ለማሸነፍ የተቻላቸውን ነገር በሙሉ እንደሚያደርጉ ነው ያስታወቁት። ጀምአው ይህ ጨዋታ ግን እንዴት ጠብቁታላችሁ? የአንግማን ደጋፊዎች እስቲ ስለስንት ትገምቱታላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ሊያስቀምጡልኝ። ጀምአው ይመቻችሁ።